አንዲት እህታችን በሚዲያ የሰይፉ ፋንታሁን ልጅ ነኝ በማለት ወጣች። እንዲሁም አንዲት ኢትዮጵያዊ የካንሰር ታማሚ ነው፣ ሊሞት ሶስት ወር ነው የቀረው፣ ሲሞት ገንዘቡን ተወርሻለች በተባለችው መሰረት አገባችው፣ አልሞት ሲል ግን በፍች ተጠናቀቀ። ፊቷን ሳይ ትንሽ ወደሱም የሚሄድ ነገር አየሁባትና ውሸቷን ነው እንዳለል ደግሞ ሙስሊም ናት። እና ሰይፉ የሰይፉ ፋንታውን ልጅ ነኝ ብዬ ብነግር አሁን አንተ ላታምንኝ ትችላለ። ወላሂ እውነት ነው፣ ላታምንኝ ትችላለ። ማለት የሰይፉ ፋንታውን ልጅ ነሽ አንቺ? እንዴት አወቅሽ? ማለት አክስቴ ናት የነገረችኝና ቆይቷል ካወኩኝ፣ እኔም ቢያንስ እንኳን ባገኘው በጣም ነው የምወደው። እና ሳይሆን በፊት ራሱ አባትሽ ነው ተብዬ ራሱ እንትን ሳለል ሳላቅ በፊት እራሱ በጣም ነው የምወደው። ምክንያት አንድ ጠበቃ ላስገባልሽ እና መብትሽን ምናምን እሱ ይነግርሻል። ያሁን ማለት የአባትነት መብት መጠየቅ ምናምን ትችያለሽ። በፊት ያው በፍርድ ቤትም ጉዳዩ ከሄደ ወይ ደግሞ በሰላማዊ መንገድ መፈታት ከተቻለ ብዙ ማውራት ልትጠየቀች ትችላለች። ግን በምን አጋጣሚ እንደተወለድሽ ልትነግኝ ትችላለች። ይሄ የመልክ መመሳሰል እውነት ለማውራት ትንሽ ከግንባራችሁ አካባቢ እስከ አፍንጫችሁ ነው ያለው። የሆነ የመመሳሰል ነገር አለ። ግን ደግሞ በእሱ ደግሞ እርግጠኛ መሆን አይቻልም። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ አግዙኝ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ዛሬ እንግዲህ በሁለት ቪዲዮዎች መጥቼላችኋለሁ። አንደኛው የሰይፉ ፋንታውን ልጅ ነኝ ያለችው እህታችን ናት። እንግዲህ አንዲት እህታችን ሙስሊም ናት። የሰይፉ ፋንታውን ነኝ ልጅ ነኝ ወላሂ እያለች እንግዲህ እየማለች ተናግራለች። ትዕግቷ ወጥታ የተናገረች ቲክቶክ ሲሆን እኔ ደግሞ ኤላቱ የሚለው ልጅ ከቦሰተው ፖስት ላይ ነው ያገኘሁት። እንግዲህ ውሸቷን ነው እንዳልን ሙስሊም ናት ሲል ተደምጧል። ኮሜንታተሮችም በዚህ ንግግሩ የተነሳ እንዴት ውሸታም ናት እንዳልን ሙስሊም ናት ትላለህ? ክርስቲያንስ ይዋሻል ወይ? ወይስ ሌላውስ እምነት ይዋሻል ወይ? ውሸትስ የአንድ እምነት መገለጫ ነው ወይ ሲሉ እንግዲህ ባለመረዳት ተናግረውታል። እኔ እንደተረዳሁት ከሆነ ግን ሙስሊም ናት ሲል ወላሂ ብላለች ምላለች። ምላ ደግሞ አትዋሽም ለማለት ይመስለኛል። እንግዲህ ልጅቷ እንደተናገረችው የሰይፉ ፋንታው ልጅ ነኝ። አዎ አልተጋቡም ነበር፣ እሱም እኔ እንደተወለድኩ አያውቅም። እኔ ነገረችኝ አክስቴናት አባትሽ ነው ብላ እሱም እኔ ልጁ እንደ ሆንኩ ቢያቅ አይ ጥለኝም ነበር ስትል ተደምጣለች። ጠያቂውም እናትሽ በህይወት አለች ወይ ሲላት፣ አዎ እናቴ በህይወት አለይ፣ እኔም ያገባሁና የአንድ ልጅ እናት ነኝ ብላለች። አብዛኛውን ጊዜ ሰዎች ለመታወቅ ሲሉ የታዋቂ ሰዎችን ስም እየጠሩ እኔ ልጃቸው ነኝ ወልደውኛል እያሉ ይደመጣሉ የዚች ደግሞ በመማል የተረጋገጠ ነው ሰውም የየራሱን አስተያየት እየሰጠ ነው ያው እኔ ቲክቶክ በነበረችበት ሰዓት ሂጀ ባላያትም ኤላ ካቀረበው ላይ ግን አብዛኛው የልጅቷን አባቴ ነው ማለት ሳይሆን ኤላ የተናገረውን ነገር እያነሱ ነበረ ሲተቹት ነበር ጭራሽ ጠበቃ ገስት ላይ በማስገባትም መልክሽ ግንባርሽ አካባቢ እሱን ይመስላል። ነገር ግን እሱ አምኖ ከተቀበለ አመነ፣ ካላመነ ደግሞ ጉዳዩን ወደ ፍርድ ቤት ወስደን የምናየው ይሆናል ሲል ጠበቃውም ተናግሯል። ስለዚህ የእሱ ልጅ የምትሆኝበት አጋጣሚ አለ፣ ግንም መልክሽ ይመስላን እና ይሄ ማረጋገጫ ብቻ አይሆንም ብዙ ማረጋገጫዎች ይህ ያስፈልግሻል። ነገር ግን እኛ ከጎንሽ ነኝ ብሎ እንግዲህ አበረታቷታል። ሰይፉ ፋንታውን እንግዲህ እስኪ ምን እንደሚመልስ አብረን እየጠበቅን የምናየው ይሆናል። እንግዲህ አብዛኛው ዩቲዩበሮችም ቲክቶከሮችም እኔን ጨምሮ ነገሩን እንግዲህ እየተቀባበሉት ይገኛሉ ማለት ነው። ነገር ግን እንደ ሀሳብ ሰይፉ ፋንታውን አግኝታ ማዋራት ሲገባት ሚዲያ ላይ መውጣቷ አስፈላጊ ነው ብዬ አላስብ። ምክንያቱም መጀመሪያ እሱን ጠይቃ እሱ አለምንም አልቀበልም ካላት ወይም ደግሞ በውስጥ ሄደው የሚያረጋግጡትን ነገር አረጋግጠው ልጁ ሁና ተገኝታ ነገር ግን እሱ አልቀበልም ካላት ወደ ሚዲያ እየዛውት መጣ ደስ ሲል ነበር። እሷ እንግዲህ አግኝተውም አታውቅም ነግረው ማታቅም፣ እሷ እንደተወለደችም አያቅም። ሚዲያ ላይ ግን ነገሩን አስጥተዋለች ማለት ነው። እንግዲህ በጣም ትልቅ ጥፋት አጥፍታለች። ያው አንዳንዴ አብዛኛው ሰው ታዋቂ ሲሆን አባቴ ነው እናቴ ነው ያለ ነገር ነው። እውነት ከሆነ ደግሞ እንግዲህ አባትሽን የምታቅፊ አድርግሽ። እንግዲህ ሰይፎ ፋንስ አሁን ይሄን ወሬ ይሰማል ወይስ መስመጥጥ ነው ደግሞ ምን ይቱ መጣችብኝ ብሎ ባልሰማ ላሽላት ይሆን የሚለውን አብረን የምናይ ይሆናል። ወደ ሁለተኛው ቪዲዮ ሲሄድ አንዲት ኢትዮጵያዊ እንግዲህ እነ ዮኒ ማኛም ሲሰድባት የነበረችው አካለ ጎደሎ አገባች በማለት እንግዲህ እሱ የካንሰር ታማሚ ነበረ። ቤተሰቦቹም አግቢው እሱ ከሶስት ወር በኋላ ሲሞትልሽ አንቺ ንብረቱን ትወስጃለሽ፣ እስከዛ ግን ደስ ይበለው በማለት እንደ ዳሯትና ብጠብቀው ብጠብቀው ግን እንኳን ሊሞት ስለዳነ ፈተዋለች። አንዳንዴ አያችሁ ባል እውነት ቢሆን ኑሮ ባል ሲድን ያስደስታል እንጂ ወደ ፍች አያምራም ነበር ለገንዘብ ብላ እንግዲህ ምንም እማትወደውን ሰው ታማሚ ሰው ለትዳር ተቆራኝታ ነበረ ማለት ይህ እኮ ከባድ ነገር ነው። እንዴት ነው ሰው የማይወደውን ሰው ለገንዘብ ብሎ ለማየት ራሱ የማይፈልገውን አይነት ሰው በትዳር የሚቆራኝ አብራ እያደረች አብራ እየዋለች? ይሄ ማለት መሸጥ ማለት ነው እንዴ? እንደዚህ ረክሰናል እንዴ? ለገንዘብ ሲባል ይሄን ያህል መስዋዕትነት ያስከፍላል እንዴ? ባይኖርስ? አሁን ስትፈታ ምን ዋጣት? የሚገርም ነው። ለማይዘለቅበት ህይወት አንዳንድ ሰዎች ወደ ትዳር ይገቡና ትዳር ይፈርሳል። ያ ማለት ትዳሩ ይሆናል ብለው የገቡበት ትዳር ነው። በኋላ ግን አለመግባባቶች ሲመጡ ትዳሮች ሊፈርሱ ይችላሉ። ይፋታሉ የዚችን ለየት የሚያደርገው ግን እሱ ይሞትልኛል ብላ አስባ መግባቷ ነው ተጋብታ ተዋዳ ነገር ግን በኋላ እንዳሰበችው አሌድ ብሎ ብትፋታ ምንም ማለት አልነበረም እሷ ግን ገና ይሞታል ብላ ነበር ያገባችው አይ የሚገርም ነው እንግዲህ በሰዓቱ አገባች ተብሎ ሰው ሲንጫጫበት በነበረ ሰዓት እሷ ምን አገባችሁ እኔ ወድጄ ፈቅጄ ላገባሁት ብላ ሰዎችንም ለማብሸቅ እሱን እያቀፈች እየሳመች ቪዲዮ እየለቀቀች ነበረ። አንዳንድ ሰዎችም አረተው በእኛ ቢደርስስ አይጣል ነው የሚባል ወልደን ሳንጨርስ እያሉ ደግሞ ከትችት ወጠው ባካችሁ በማንም ሰው ሊያጋጥም የሚችል ነው። እንግዲህ ያው ሰዎችን አበሽቃለው ስትል ራሷ በሽቃቆች አለች። ምክንያቱም ያልሆነ ትዳር ውስጥ ገብታ ሰውየውም ሳይሞት ቀረ፣ እሷ ምንም ሳታገኝ ቀረች። እና ለገንዘብ ብላችሁ ለሆነ ጥቅም ብላችሁ ሰውን የምትቀርቡ ሰዎች ከእሷ ትምህርት መውሰድ ይገባችኋል። ለዛሬ የመጣሁላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ